ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማረኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በይሞ፣ በዋትሳፕ፣ በቴሌግራም እንዲሁም ደግሞ በጎግል ሚት ባላችሁበት ቦታ ሁናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ ሸር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ፣ የአማርኛ ፊደላትን ቃላት ምስረታ። እንግዲህ የምታያቸው የአማርኛ ፊደላት ቃላት ምስረታ የሚል ነው ይዤላችሁ የቀረቡኝ። እናንተ በደንብ አድርጋችሁ እኔ ጋር ትቆያላችሁ። እኔ ያነብላችኋለሁ። በደንብ አድርጋችሁ ተከታተሉኝ። እንግዲህ እኔ ያነበኩላችሁ ይሄዳለሁ። እናንተ በደንብ አድርጋችሁ እዚጋ ቆዩ። ወደ ትምህርታችን እንቀጥል። ገ ገባያ ይላል። በአንድ ላይ ስናነበው እንግዲህ እዚህ ጋር ገባያ ይላል። ይሄ የመጀመሪያ ፊደል ነበር። የመጀመሪያ ያ ደግሞ የቤተሰቡ አራተኛ የምናገኛት ናት ማለት ነው። ገባያ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ዘ መን ዘመን ይላል። ዘመን በአንድ ላይ ስናነበው እንግዲህ እዛ የመጀመሪያ ፊደል ናት፣ የመጀመሪያ ፊደል ናት። እነ ደግሞ የነ ቤተሰቡ እና ስድስተኛ የምናገኛት ማለት ነው። ዘመን የሚል ቃል ይሰጥናል ማለት ነው። ወደ ወደቀጣዩ ስንመጣ እንደገና ሰ ላ። ሰላም ይላል በአንድ ላይ ስናነበው፣ ሰላም ይላል። እንግዲህ ሰ የመጀመሪያ ይፍደልና ላ ደግሞ የለቤተሰብ አራተኛም ደግሞ የመ ቤተሰብ ስድስተኛ የምናገኛት ማለት ነው። ሰላም የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ እንደገና ነ ብ ር ነብር ይላል ነብር ይላል። እንግዲህ ነ የመጀመሪያ ይፍደልናል ብ ደግሞ የቤተሰቡና ስድስተኛ የምናገኘ ር ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ነብር የሚል ቃል ይመሰርትና ማለት ነው። እንግዲህ አማርኛ ፊደላትን ቃላትን አገጣጥሞ መጻፍና ማንበብ እንግዲህ ገመድ ገመድ ይላል እንግዲህ እንደምታዩት እዚህ ጋር ገመድ ይላል እንግዲህ ገ እዚህ ጋር የመጀመሪያ ፊደል ናት ብያችኋለሁ። እዚህ ጋር የመጀመሪያ ፊደል ናት ደግሞ የመጀመሪያ ፊደል ናት ይህ ደግሞ የቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ገመድ የሚል ቃል ይመሰርትና ማለት ነው። በቀጣዩ ስንል እንግዲህ ዘ ፈ ላይ ስናነበው ዘፈን የሚል ቃል ይመሰርትልናል። ዘፈን እንግዲህ ዘ የመጀመሪያ ቤተሰብ ናት፣ እዚህ የመጀመሪያ ፊደል ናት፣ ጋ የመጀመሪያ ፊ ደግሞ ፍ የመጀመሪያ ፊደል ናት። እኔ ደግሞ የነ ቤተሰብ ሁና ስድስተኛ የምናገኛት ማለት ነው። የነ ቤተሰብ ዘፈን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ሰ በረ ሰበረ ይላል። እንግዲህ እንደምታዩት ሰበረ ይላል። እንግዲህ ሰ የመጀመሪያ ፊደል ናት፣ በ የመጀመሪያ ናት፣ ረ የመጀመሪያ ናት። የመጀመሪያ የመጀመሪያ ፊደሎች ናቸው እነዚህ ሰበረ የሚል ቃል የመሰረተልናው ማለት ነው። ወደ ቀጣዩ ስንሄድ እንደገና ነ ፃ ነ ት ነፃነት የላም እንግዲህ፣ እንደምታዩት ነፃነት፣ እንግዲህ እኔ የመጀመሪያ ፊደል ናት። ደግሞ የፀ ቤተሰብ አራተኛ የምናገኛት እኔ ደግሞ አሁንም እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ይቺ ደግሞ እዚህ ጋር ነው የመጀመሪያ ፊደል ናት። ነፃነት ደግሞ የተ ቤተሰብ ሁና ስድስተኛ ነፃነት የሚል ቃል ይመሰረትልን ነው ማለት ነው። ወደ ቀጣይ ስንመጣ እንደገና ገ ደ ል ገደል ይላል እንግዲህ፣ ነፍተ ገደል ይላል እንግዲህ፣ ገ የመጀመሪያ ፊደል ናት። እዚህ ጋር የመጀመሪያ ናት ብያቸዋለሁ። ይሄ ደግሞ የመጀመሪያ ፊደል ናት። ይሄ ደግሞ የለ ቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ገደል የሚል ቃል ይሰጠና ማለት ነው። ወደ ቀጣዩ ስንመጣ እንግዲህ ዘ የ ት ዘይት ይላል እንግዲህ፣ ዘ የመጀመሪያ ፊደላት ናት። እዚህ ጋር የምናገኛት ናት። እዚህ ጋር ማገኘናት እንደገና እዚህ ጋር ቀጣይ አገኘናት ማለት ነው። ዘይት የሚል ቃል ይመሰርተናል። ይሄ ደግሞ የቤተሰብና ስድስተኛ ደግሞ የቤተሰብ ስድስተኛ የምናገኛት ዘይት የሚል ቃል ይመሰርተናል ማለት ነው። ወደ ቀጣዩ ስነድ እንግዲህ እንደገና ሰ ለ ጠ ነ ሰለጠነ ይላል እንግዲህ ሰለጠነ እንግዲህ ሰ የመጀመሪያ ፊደል የመጀመሪያ የመጀመሪያ ፊደሎች ናቸው እነዚህ እንደምናያቸው ማለት ነው። ሰለጠነ የሚል ቃል ይመሰርትናል ማለት ነው። ወደ ቀጣዩ ስንሄድ ነ ጠ ላ ነጠላ ይላል። በአንድ ላይ ስናነብ ነጠላ። እንግዲህ እነ የመጀመሪያ ፊደል ጠ የመጀመሪያ ላ ደግሞ የለቤተሰብ አራተኛ የምናገኛት ማለት ነው። ነጠላ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ጠላትጠላት ይላል። በአንድ ላይ ስናነብ ጠላት እንግዲህ ጠ መጀመሪያ ፊደል ነው እና ደግሞ የለቤተሰብ አራተኛ የምናገኝ ደግሞ የቤተሰብ ስድስተኛ ጠላት የሚል ቃል ይመሰርት ነው ማለት ነው። ወዲያ ቀጣዩ ስንመዳ ስንመጣ ቀ ለ ም ቀለም ይላ። እንግዲህ ቀለም እንግዲህ ቀ መጀመሪያ ፊደል ናት፣ ለ መጀመሪያ፣ ም ደግሞ የቤተሰብ ስድስተኛ ቀለም የሚል ቃል ይመሰርት ነው ማለት ነው። ወዲያ ቀጣዩ ስንመጣ እንደገና መ ከ ረ መከረ ይለ እንግዲህ እነዚህ የመጀመሪያ የመጀመሪያ ፊደሎች ናቸው የመጀመሪያ መጀመሪያ የመጀመሪያ ረ ደግሞ የመጀመሪያ ፊደሎች ናቸው። እንግዲህ እንደምናያቸው መከረ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ እንደገና ነ ፋ ስ ነ ፋ ይለ እንግዲህ ነፋስ እንግዲህ ነ የመጀመሪያ ፊደል ነፈ ደግሞ የፈ ቤተሰብ ሁ ረ ምናገኛትና ስ ደግሞ የሰ ቤተሰብ ስድስተኛ ምናገኛት ማለት ነው ነፋስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንግዲህ ጥ ዋ ት ጥዋት ይላል እንግዲህ ጥዋት እንግዲህ ጥ የመጀመሪያ ፊደል ዋ ደግሞ የወ ቤተሰቡ አራተኛ የምናገኛት ጥ ደግሞ የተ ቤተሰብ ስድስተኛ የምናገኛት ማለት ነው። ጥዋት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ቀ በ ሌ ቀበሌ ይላል። በአንድ ላይ ስናነብ ቀበሌ። እንግዲህ ቀ የመጀመሪያ ፊደል ነበር መጀመሪያ ላይ ደግሞ የለ ቤተሰብ አምስተኛ የምናገኛት ማለት ነው። ቀበሌ የሚል ቃል ይመሰርትል ነው ማለት ነው። ወደ ቀጣይ ስንሄድ እንደገና ተ ማ ሪ ተማሪ ይላል። እንግዲህ ተማሪ እንግዲህ ተ የመጀመሪያ ፊደል ነው ማለት ነው። የመ ቤተሰብ ነው አራተኛ የምናገኛት ማለት ነው። ሪ ደግሞ የረ ቤተሰብ ሶስተኛ የምናገኛት ማለት ነው። ተማሪ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንል እንግዲህ ፀሐይ ይላል እንግዲህ በአንድ ላይ ስናያቸው ፀሐይ እንግዲህ ፀሐይ የመጀመሪያ ፊደል ሀ የመጀመሪያ ና የ ደግሞ የቤተሰብ ና ስድስተኛ የምናገኛት ስድስተኛ የምናገኛት ፊደል ናት ማለት ነው። ፀሐይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና የ ጠየቀ ይላም በአንድ ላይ ስናነበው እንግዲህ እነዚህ የመጀመሪያ የመጀመሪያ ፊደላት ናቸው። ጠይቀ የመጀመሪያ የመጀመሪያ የመጀመሪያ የመጀመሪያ የመጀመሪያ ቀ የሚል ቃል ይሰጥናል ማለት ነው። ቀ ሰ መ ቀሰመ ይላል እንግዲህ እንደምታዩት ቀሰመ እንግዲህ ቀ የመጀመሪያ ሰ የመጀመሪያ መ የመጀመሪያ ፊደሎች ናቸው። ቀሰመ የሚል ቃል ይመሰርትናል ማለት ነው። እንደገና ወደ ቀጣዩ ተ ቋ ተቋም ይላል እንግዲህ እንደምታዩት ተቋም እንግዲህ ተመጀመሪያ እቋ ደግሞ የቀ ቤተሰቡ ና ስምንተኛ የምናገኛት ፊደል ናት ማለት ነው። ም ደግሞ የመቤተሰብ ስድስተኛ ተቋም የሚል ቃል ይመሰርት ነው ማለት ነው። ልክ ወደ ቀጣዩት ስን ደግሞ ፀ ጥ ታ ፀጥታ ይላል እንግዲህ ፀ የመጀመሪያ ፊደል ጥ ደግሞ የቤተሰብ ስድስተኛ ታ ደግሞ የቤተሰብ አራተኛ የምናገኛት ማለት ነው። ጸጥታ የሚል ቃል ይህ መሰረት ልናም ማለት ነው። ወደ ቀጣይ እንግዲህ የመጨረሻው ፊደል ስንሄድ ጥ ገ በ ጠገበ ይለን እንግዲህ ጠ የመጀመሪያ ፊደል ና ገ የመጀመሪያ በ የመጀመሪያ ፊደሎች ናቸው እነዚህ እንደምታያቸው ጠገበ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ደግሞ እንደገና ቀ ጠ ለ ቀጠለ ይለን እንግዲህ፣ ቀጠለ እንግዲህ ቀ የመጀመሪያ ጠ የመጀመሪያ ለ የመጀመሪያ ፊደሎች ናቸው ማለት ነው። ቀጠለ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ተስፋ ይላል። እንግዲህ ተስፋ እንግዲህ ይሄ የመጀመሪያ ፊደል ናት፣ እዚህ ጋርም ያገኘናት። እዚህ ጋር ማለት እዚህ ጋር ማለት የመጀመሪያ የመጀመሪያ ፊደሎች ናቸው። እዚህ ደግሞ የሰው ቤተሰቡ ነው ስድስተኛ የምናገኘው ፊደል ደግሞ የፈ ቤተሰቡ ነው። የፈ ቤተሰቡ ነው አራተኛ የምናገኘው ተስፋ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ጾም ጾሎት ጾለት ይላል እንግዲህ፣ እንደምታዩት ጾለት እንግዲህ ፀ የመጀመሪያ ፊደል ነው። ወይ ደግሞ የቤተሰብ ሰባተኛ የምናገኛት ወይ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ጾለት የሚል ቃል ይህ መሰረት ነው ማለት ነው። እንግዲህ እንደምታያቸው የአማርኛ ፊደላትን ቃላት መሰረታዊ የሚል እየጀላችሁ የቀረብኩት ነበር። እንግዲህ እነዚህ ቃላት መሰረት ይዤ ነው እየጀላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ